ለወደፊቷ ማንነትሽን ቃል የምትገቢያቸውን ተስፋዎች ታውቂያቸዋለሽ፣ አይደል? ከዛሬ ጀምሮ ጆርናል ማድረግ እጀምራለሁ፣ ወይም ከስራ በኋላ ጅም እሄዳለሁ፣ ኮዲንግ መማር እጀምራለሁ ከየሚሉት ቃል ኪዳኖች በጣም አስገራሚው ነገር ግን አንጎልሽ ይሄን ቃል የገባሽለት ሰው አንቺ አይደለሽም ብሎ ማሰቡ ነው። በእውነት አንጎልሽ ትንሽ አጭበርባሪ ነው። ወደፊት የምትሆኛትን ጠዋት በጊዜ የምትነሳ ጤናማ ምግብ የምትመገብና ሕይወቷ የተስተካከለላትን ሴት እንደ ፍጹም እንግዳ ነው የሚያል። ለዛም ነው ቃልሽን የምታጥፊው። ምክንያቱም አንጎልሽ እሱ እኮ የኔ ችግር አይደለም እያለሽ ነው። ግን ይሄ መቀየር ብትችዪ፣ ይሄ ቪዲዮ በአሁኑ ሰዓት ያለሽን ማንነት እና መሆን የምትፈልጊው ማንነት መካከል ያለውን ክፍተት እንዴት መዝጋት እንደምትችዪ ያሳይሻል። ወደ ዋናው ሐሳብ እንግባ። አንጎልሽ የወደፊት ማንነትሽን ማንነትሽን እንደ እንግዳ ያታል። አንቺ ነሽ ብሎ አያስብም። ከሰኞ ጀምሮ ጤናማ አመጋገብ ይኖረኛልና ጂም እሄዳለው ኬብለሽ ለራስሽ ተናግረሽ ታውቂያለሽ? በሐሳቡ በጣም ተነሳስተሻል። ነገር ግን ሰኞ ደርሶ ሐሳብሽን ረስተሽው ከአልጋሽ ሳትነሽ ራሽን ታገልያለሽ። ሰነፍ ወይም ደካማ አይደለሽም። አንጎልሽ እያታለለሽ ነው። ምክንያቱም ይሄ ነው አንጎልሽ ወደፊት የምትሆኛትን፣ የምትሰራውን ገንዘብ፣ የምትቆጥበውን ሁሉ ነገር ያላት እንደሌላ ሰው ነው የሚያት እንደ ፍሱም እንግዳ። ለዛም ነው ህይወቷን አስቸጋሪ ማድረግ በጣም ቀላል የሚሆንለት። ግን አንቺ ስትደክሚ አንጎልሽ ችግሩን ለወደፊት ማንነትሽ ለኪው እንግዳው ክውትቶ ያልፋል። መልካሙ ዜና ይሄንን መረዳት ክፍተቱን ለመዝጋት እና መሆን የምትፈልጊውን ሰው ለመሆን የመጀመሪያው እርምጃ ነው። የኢምፖስተር ሲንድረም ራስን መጠራጠር፣ እውነታው አዲስ ነገር ስትጀምሪ፣ ለምሳሌ ዩቲዩብ ቻናል ወይም አዲስ ስራ ኮ አስመሳይ ነኝ የሚል ስሜት ተሰምቶሽ ያውቃል ሁሉም ሰው የሚያደርገውን እንደሚያውቅ አንቺ ግን እስክትያዝ ድረስ እየዋሸሽ እያስመሰልሽ እንደሆነ ይሰማሻል። ይህ ስሜት ኢምፖስተር ሲንድረም ራስን መጠራጠር ይባላል። ግን ሁሉም ነገር የሚቀይር አንድ ምስጢር አለ። ይህ ስሜት ስህተት ሳይሆን ልዩ ጥቅም ነው። አስቢው፣ በሚገባ በለመድሻቸው ነገሮች ላይ ራስን የመጠራጠር ስሜት አይሰማሽም። ለጓደኛሽ መልእክት ስትልኪ የምትወጁ ፊልም ስትመለከቺ፣ ወይም ማስከራሽን ስትቀቢ እንደ አስመሳይ አይሰማሽም። ይሄ ስሜት የሚመጣው አዲስና ፈታኝ ነገር ስትሞክሪ ብቻ ነው። አንጎልሽ ከወይኔ ሄማ ሁሌ የምንሰራው ነገር አይደለም የሚልበት ዘዴው ነው። ስለዚህ ይህ ስሜት በቂ ያለ መሆኔ ምልክት ነው ብለሽ ከማሰብ ይልቅ ይሄ ስሜት እያደግሽ ለመሆኑ ማረጋገጫ መሆኑን ማየት መጀመር አለብሽ። እያደገ ያለ የማንነት ሽመም ሲሆን፣ በትክክል መሆን ባለብሽ ቦታ ላይ እንዳለሽ ያሳያል። የተደበቀው ማንነትሽን ሻደው ሻዶ ሰልፍ መቀበል። በውስጥሽ ለመደበቅ የምትሞክሪያቸው ክፍሎች አሉ አይደል? ምናልባት በጣም ስትናደጂ የሚመጣው እንዴትሽ፣ ወይ ደግሞ ኪ በዛብኛል ኬ ብለሽ የምትፈሪው ከፍተኛ ምኖች። ይሄ ኪ የጨለማው ማንነት ከሻደው ሰልፍ በመባል ይታወቃል። እነዚህ ሁሉ ከመጥፎ ከናቸው ተብለው የተነገሩሽ ወደ ውስጥሽ የገፋሻቸው ክፍሎች ናቸው። ችግሩ ግን ይሄ ነው፤ እነዚህ ክፍሎች አይጠፉም። በገፋሻቸው ቁጥር እየጠነከሩ ይሄዳሉ። ለመሆን የምትፈልጊያ ሰው ፍጹም መሆን የለባትም ሙሉ መሆነው ያለባት መፍትሄው ጨለማ ማንነትሽን ማስወገድ ሳይሆን መቀበል ነው ያ እንዴትሽ ወሰን ባውንደሪ ማስቀመጥ እንዳለብሽ የሚጠቁምሽ ቢሆንስ ያ ከፍተኛ ምኞትሽ ያሰብሽውን ፕሮጀክት ለመጀመር የሚያስፈልግሽ ጉልበት ቢሆንስ እነዚህን የተደበቁ ክፍሎች በመቀበል ውስጣዊ ግጭትሽን አቁመሽ ጉልበትሽን ሁሉ የምትፈልጊውን ሕይወት ለመገንባት መጠቀም ትጀምሪያለሽ ማንነትሽ ምናልባት የተወረሰ ሊሆን ይችላል ራስችን ለምንድንነው እንዲህ ዐይነት ሰው የሆንኩት ብለሽ አስበሽ ታውኪያለሽ ምናልባት ከጓደኞች ውስጥ ዐይናፋሯ ወይ ደግሞ ሁሉም የሚተማምበት ኃላፊነት የሚሰማት አንቺነሽ አስገራሚ ሐሳብ ልንገርሽ፣ ምናልባት በሌላ ሰው የተሰጠሽን ማንነት ተሸክመሽ እየኖርሽ ሊሆን ይችላል። ልጅ ሳለሽ አስታውሺ፣ ምናልባት አስተማሪሽ ዝምተኛ እንደሆንሽ ወይም ትልቋ እህትሽ አስኪኝ እንደሆንሽ ነግራሽ ይሆናል። አንጎልሽ እነዚህን ቀደምት መለያዮች ወስዶ በእነሱ ላይ ነው የተመሠረተው ቀን ሙሉ ከጓደኞችሽ ጋር መጫወት ብቻ በሚያሳስብሽ ሰዓት የሌላ ሰው አስተያየት ማንነትሽን ገነባው። እውነቱ ግን ማንነትሽ የተወሰነ አይደለም፣ በዲኤንኤሽ ውስጥ የታተመ አይደለም። ማንነትሽን በጣም ግትር የሆነ ልማድ ብቻ ነው። መልካሙ ዜና ልማዶች ሊቀየሩ ይችላሉ። የምትሆኚያት ሴት እንድትሆኒ ከተነገረች ሴት ጀርባ እየጠበቀችሽ ነው። ጊዜው የድሮውን ማንነትሽን ትተሽ አዲስ ማንነት የምትፈጥሪበት ነው። አንጎልሽ ለምን ለውጥን ይጠላል? አዲስ ነገር ለመጀመር ስትወስኚ፣ ለምሳሌ ልክ እንደ ተጨማሪ ሥራ ዩቲዩብ መጀመር፣ ከዛ ከመጀመርሽ በፊት ፍርሃት ወይም ከፍተኛ ተቃውሞ ተሰምቶሽ ያውቃል? ይሄ የድክመት ምልክት አይደለም። አንጎልሽ ሥራውን እየሠራ ነው። አንጎልሽ ቅድሚያ የሚሰጠው ለደስታሽ ሳይሆን ለደህንነትሽ ነው። ለጥንት አባቶቻችን ደህንነት ከማለት የተለመደ ነገር ማለት ነበር። አዲስ ወይም ያልታወቀ ነገር ሲያዩ አንጎላቸው አደጋ መኖሩን ይጮህ ነበር። አሁን ደግሞ ያው ጥንታዊ ሶፍትዌር በአንቺ ላይ እየሰራ ነው። ከአስተማማኝ ቦታሽ ስትወጪ፣ ልክ እንደ ስብሰባ ላይ አስተያየት መስጠት ወይም አዲስ ፕሮጀክት መጀመር፣ አንጎልሽ እንደ ትክክለኛ አደጋ ነው የሚያየው። ልክ ድብ እንዳየሽ አይነት ፍርሃት ይሰማሻል። ይሄንን መረዳት መላው ጨዋታ ይቀይራል። ፍርሃትሽ የድሮ ፕሮግራም መሆኑን ካወቅሽ፣ ከእሱ ጋር መስራት ትችያለሽ። ትናንሽ እርምጃዎችን በመውሰድ ለውጥ አደገኛ እንዳልሆነ ለአንጎልሽ ማሳየት ትችያለሽ። በአንድ ጀንበር የተለየ ሰው ለመሆን እየሞከርሽ አይደለም። አንጎልሽን አይዞ አትበላም ብለሽ እያረጋገጥሽ ነው። ችግሮችሽ የደህንነት ብርድ ልብስ ችግሮች የሚከተሉሽ ያህል ተሰምቶሽ ያውቃል? ምናልባት ሁል ጊዜ ዘግይቶ መድረስ ወይ ደግሞ የማይረቡ ሰዎችን የመገናኘት ልማድ ለመፍታት ትሞክር ያለሽ፣ ግን አይሳካልሽም። አስገራሚ ሐሳብ ልንገርሽ። ችግሮችሽን መፍታት ያቃተሽ አንቺ ራስሽ ችግሮቹ ስለሆንሽ ቢሆንስ? አንዳንድ ጊዜ ችግሮችሽን አጥብቀሽ የምንይዝበት ምክንያት ችግሮቹ የማንነትሽ ዋና አካል ስለሆኑ ነው። የደህንነት ብርድ ልብስ ናቸው። የጭንቀትሽ ሰዎች ትኩረትና እንክብካቤ እንዲሰጡሽ ምክንያት ሊሆን ይችላል። ያ ፕሮክራስቲኔሽን ፍጹም ያልሆነ ስራሽን ከመፈረጅ ለመዳን የሚረዳሽ ከሆነስ ያለ እነዚህ ችግሮች የተለየ መሆን አለብሽ። ይህም በጣም የሚያስፈራ ነው። ችግሮችሽ አቅምሽን ከመድረስ እየጠበቁሽ ነው። መሆን ያለብሽ ሴት እነዚህ ችግሮች አያስፈልጓትም። ነገር ግን እነሱም መተው ማለት እስካሁን የነበርሽውን ማነት መልቀቅ ማለት ነው። ጊዜው የደህንነት ብርድ ልብሱን የመጣል ነው። እኔ ነኝ የምትያቸው ብዙ ማነቶች አብሮሽ እንዳለው ሰው መሰረት፣ ሙሉ ለሙሉ የተለየ ሰው እንደሆንሽ ተሰምቶሽ ያውቃል። እሁድ ጠዋት የፊት ማስክሽን አድርገሽ ያለሽው አንቺ፣ ሥራ ቦታሽ በቡና የተሞላሽ አንቺ፣ ብሮን መቆጠብ የምትፈልገው አንቺ እና በቅናሽ ዋጋ የሚያምር ሸሚዝ አይታ አሁኑኑ መግዛት አለበኝ የምትልም አንቺ አለች። እውነቱ አንቺ አንድ ሰው ብቻ አይደለሽም፣ ሙሉ ኮሚቴ ነሽና ብዙ ጊዜ እነዚህ ማነቶች መግባባት ላይ ጎበዝ አይደሉ። ይሄ መጥፎ ነገር አይደለም። ስህተቱ ከነሱ መካከል አንዱን እውነተኛ ማንነት መምረጥ እንዳለብን ማሰባችን ነው። ግን የእውነተኛ እድገት ምስጢር አንድ ገጽታ መሆን አይደለም። መፍትሄው እነዚህ ሁሉ የተለያዩ ማነቶች አብረው እንዲሰሩ ማድረግ ነው። ምኞትሽ የበዛበት ጎንሽ እና ሰላማዊው እረፍትን የምትወጂው ጎንሽ አብረው ሊኖሩ ይችላል። የምትሆኛት ሰው ሁሉንም ክፍሎች በአንድ ቡድን ውስጥ አድርጋ ወደ የጋራ ራእይ እንዲሰሩ ማድረግ ነው። ከወደፊት ማንነትሽ ጋር እንዴት ጓደኛ መሆን ይቻላል? አንጎልሽ የወደፊት ማንነትሽን እንደ እንግዳ እንደሚያያት አስታውሽ። እንግዲያው ማወቅ የምትፈልጊውን ሰው ለመግባባት ምን ታደርጊያለሽ? ታነጋግሪዋለሽ። አይደል? አሁን ካለሽበት እና መሆን በምትፈልጊው ማንነት መካከል ያለውንም ክፍተት ለመዝጋት የምንጠቀመው ሐክም ይሄንን ነው። ይህ ትንሽ እንግዳ ሊመስል ይችላል ግን አብረሽን ቆይ። ሐሳቡ ከወደፊት ማንነትሽ ጋር ውይይት መጀመር ነው። አንዱ ኃይለኛ መንገድ ከሶ ወደ አሁን ላለሽው አንቺ ደብዳቤ መጻፍ ነው። በቅርት ዓለም የምትኖረውን ሳይሆን አሁን ያለሽበትን ችግር ያለፈችውን እውነተኛውን ማንነትሽን ተጠቅመሽ ጻፊ። ስለዛ አሁን እያሰቃየሽ ስላለው ከባድ ውሳኔ ምን ትነግርሻለች? በረጅም ጊዜ ውስጥ አስፈላጊ ሆነው ምንድ ነው? የማይሆነውስ? ይሄንን በተደጋጋሚ ስታደርጊ ወደፊት የምትሆነው ሰው እንግዳ መሆን አቁማ አማካሪሽ ትሆናለች። ውሳኔዎችን ለእሶ ሳይሆን እንደ እሶ ማድረግ ትጀምሪያለሽ እና ይሄ ነው ሁሉም ነገር የሚቀይረው። የጥቃቅን ሙከራዎች ኃይል። ሁላችንም ትልልቅ ግቦች አለን። ችግሩ ትልልቅ ግቦች አንጎልሽን ያስፈራራሉ። ምስጢሩ አዲሱ ማንነትሽ የሚገነባው በአንድ ትንሽ የሁለት ደቂቃ ጥቃቅን ሙከራ መሆኑ ነው። አትሌት መሆን አለበኝ ከማለት ይልቅ ጫማሽን አድርገሽ በአካባቢው ዞር ብለሽ ተመላለሽ። አደባባይ ላይ መናገር አለብኝ ከማለት ይልቅ በስብሰባ ላይ አንድ አረፍተ ነገር ብቻ ተናገሪ። እነዚህ ትናንሽ ተግባራት ከአንጎልሽ አደጋ ፈላጊ ራዳር ስር ያልፋሉ። እያንዳንዱ ትንሽ ሙከራ ለአንጎልሽ የማንነት ማረጋገጫ ፋይል ይመዘገባል። ተናገርሽና መጥፎ ነገር አልተፈጠረም? አዲስ ነጥብ ለአምስት ደቂቃ ተመላለስሽና ጥሩ ተሰማሽ። ፋይል ተይዟል። ለውጥሽን አስተማማኝ እና ይቻላል ብሎ ማመን ይጀምራል። የምትሆኛት ሴት በትላልቅ ተግባራት ሳይሆን በተደጋጋሚ በሚደረጉ ትናንሽ የድፍረት ጊዜያት ነው የምትገነባው። ወደ ኋላ መመለስ ለምን ጥሩ ነገር ሆነ? በጥሩ ሁኔታ ላይ እያለሽ ጤናማ ምግብ ስትመገብ፣ የስፖርት ስትሰሪ እና ምርታማ ስተወዲ የሚሰማሽን ስሜት ታውቂዋለሽ አይደል? ከዚያ በድንገት ትሰናካያለሽ። ስፖርታዊ እንቅስቃሴ መስራት ታቆሚያለሽ። ከዚያም ወዲያውኑ እንደ ወደቅሽ ይሰማሽና ተስፋ ለመቁረጥ ትፈልጊያለሽ። ብዙ ሰዎች የማይነግሩሽ አንድ ምስጢር ይሄ ነው። ወደ ኋላ መመለስ ውድቀት አይደለም፣ መረጃ ነው። ወደ ድሮ ልማድሽ በተመለስሽ ቁጥር ያንን ያደረገውን የድሮ ማነትሽን ቀስቃሽ ሁኔታዎች እየተማርሽ ነው። እድገትን እንደ ክብ ደረጃ ተመልከቺው እንጂ እንደ ቀጥተኛ መስመር አይደለም። ወደ ተለመደ ቦታሽ ልትመለሺ ትቻለሽ፣ ግን በእያንዳንዱ ጊዜ ከፍ ባለ ደረጃ ላይ ነሽ። ሁኔታውን በተለየ መንገድ ታያለሽ፣ በፍጥነት ትመለሻለሽ እና አዲስ ጅማሬ ታደርጋለሽ። የምትሆንያት ሴት ፍጹም የሆነች አይደለችም። ራሱን ይቅር የምትል ተነስታ የምትቆም እና እያንዳንዱን መሰናክል ወደ መልሶ ማገገሚያ የምትቀይር ሰው ነች። መሆን የምትፈልጊያት ሴት መንገድ ላይ ነች ብልሽ ይህንን ሙሉ ቪዲዮ ሙሉ ማየትሽ ብቻ የሆነ ነገር በአንቺ ውስጥ ተቀይሯል ማለት ነው። የአንቺ አንድ ክፍል ለለውጥ ዝግጁ ባይሆን ኖሮ እዚያ አትሆንም ነበር። ለውጥ አንቺ የምታደርጊው ነገር ሳይሆን የምትፈቅጂው ነገር ነው። እንድትሆኒ ከተነገርሽው ማንነት ተሰናብተሽ ወደፊት የምትሆኒውን መቃኘት ነው። ያ የሚሰማሽ ተቃውሞ፣ ያ የድሮ አንቺን እየተሰናበትሽ ነው። የአንቺ ተልዕኮ ለመቀበል ከመረጠሽ ዛሬ አንድ ጥቃቅን ሙከራ መጀመር ነው። አንድ ትንሽ እርምጃው ሰጂ። ከወደፊት ማንነትሽ ጋር አንድ ውይይት አድርጊ። አንድ ከባድ ጥያቄ ራስሽን ጠይቂ። ምክንያቱም የምትሆኛት ሴት ፈቃድሽን እየጠበቀች አይደለም፤ እየጠበቀችሽ ያለችው አንቺን ነው። በአሁኑ ማንነትሽና በምትሆነው ሰው መካከል ያለው ክፍተት ባዶ ቦታ አይደለም፣ ሁሉም አስማት የሚፈጠርበት ቦታ ነው። ይህ ቪዲዮ ከረዳሽ ሌሎች ጋር እንዲደርስ ላይክ አድርጊና ቀጣዩን እንዳያመልጥሽ ደግሞ ሰብስክራይብ ማድረጋችሁን አረጋግጡ። ከሁሉም በላይ ደግሞ ከእናንተ መስማት እፈልጋለሁ። በኮሜንት ውስጥ ዛሬ ወደ መሆን የምትፈልጊው ሰው ለመቅረብ የምትወስጂውን አንድ ትንሽ እርምጃ ንገሪኝ። በኮሜንት ውስጥ እንገናኛለን።